የጥንቱን ነገር አስቡ። አሁን ይህን ቃል ሲናገር እግዚአብሔር የቀድሞው እግዚአብሔር የእስራኤል አምላክ እግዚአብሔር ነው። ባህር የከፈለ እግዚአብሔር ነው። ከጭንጫ ላይ አለት ያፈለገ ያፈለቀ እግዚአብሔር ነው። መና ከደመና ያወረደ እግዚአብሔር ነው። በመንገዳቸው ላይ ጠላት አጥቶ ያሻገራቸው እግዚአብሔር ነው። እሱ ሲረሱት ምን አደረገን? እናንተ የተላለፋችሁ ተላላፊዎች ሆይ ተመለሱ። ተላላፊ ማለት ምን ማለት ነው? ከሕግ መውጣት አይደል? ሕግ መውጣት ከሕግ መውጣት ከትእዛዝ መውጣት ትዛዝ አለማክበር ህግ አለማክበር ነው። የእግዚአብሔርን ህግ ባለማክበራቸው ተላላፊዎች፣ አለ እግዚአብሔር። ተመለሱ፣ የቀድሞውን አስቡ የጥንቱን፣ አባቶቻችሁ የኖሩበትን እኔ ለአባቶቻችሁ እንዴት እንደነበር አባቶቻችሁ ለእኔ እንዴት እንደነበሩ ያንን አስቡ። እኔ አምላክ ነኝ፣ ከእኔ ውጭ ሌላ አምላክ የለም። ከእግዚአብሔር ውጭ ሌላ አምላክ አለ አለን ባለማቸው የለም። ሰማያትና ምድር የፈጠረ እግዚአብሔር ነው። ይህን ዓለም ፈጥሮ የሚያስተዳድር እግዚአብሔር፣ የዓለም መጋቢ፣ የዓለም ጠባቂ፣ የዓለም አስተዳዳሪ እግዚአብሔር፣ ከሱ ውጭ ማንም የለም። የሰው ልጅ ብዙ አማልክት ሊያመልክ ይችላል፣ በተሳሳተ አመለካከት፣ በተሳሳተ አይምሮ፣ ስለዚህ በተሳሳተ መንገድ ሊሄድ ይችላል። ግን እውነተኛ እግዚአብሔርና እግዚአብሔር ብቻ እንጂ በምድር ላይ ማንም አምላክ የለም፣ በዓለም ላይ ይህን ካለ በኋላ የቀድሞውን እና የጥንቱን ነገር አስቡ። እኔ እግዚአብሔር ነኝ፣ እንደኔም ያለ ማንም የለም። ተመልከቱ፣ ይሄን አለ። ስለዚህ ወገኖች፣ ቤተክርስቲያን ስታስተምረን የቀድሞውና የጥንቱ ስራተ ቤተክርስቲያን እንዴት ነበር? አባቶቻችን የመጡበት ኢትዮጵያውያን የኖሩበት የእኛ አያቶች ቅድመ አያቶች አለፉበት እንዴት ነበር? ያ ዛሬ በኛ ህይወት አለ? ያንን ነው አብረን ከኛ ጋር የምናያይዘው። አባቶቻችን ከእግዚአብሔር ጋር የነበራቸው ግንኙነት እንዴት ነበር? ለእምነታቸው ምን አይነት ዋጋ ይከፍሉ ነበር? ከሰው ልጅ ጋር እንዴት ይኖሩ ነበር? እግዚአብሔር አምላካችን ዓለምን አዳነ። የዓለም ነጻነት ታወጀ። የሰው ልጅ ከስደት ሆነ ከባርነት ተመለሰ። ዲያብሎስ ድል ተነሳ። ሞት ድል ተነሳ። ነጻነት ታወጀ። ዓመተ ኩነኔ የዓመተ ፍዳ የሚባሉ አለፈና ዓመተ ምሕረት ተነገረ። በክርስቶስ የሰው ልጅ ሁሉ ወደ ዘላለም ክብር እንዲገባ ጥሪ ተላለፈ። የምስራችን ወንጌል ተነገረ። የምስራችን ወንጌል የተቀበሉት አባቶቻችን ኦርቶዶክሳውያን ጥንታውያን፣ ከሐዋርያት ጀምሮ አባቶቻችን በፍቅር በአንድነት እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ይኖሩ ነበር። ይተጋገዙ ነበር። ይረዳዱ ነበር። ይዋደዱ ነበር። አንዱ ለአንዱ ሕይወት ነበር። አንዱ ለአንዱ ድጋፍ ነበር። አንዱ ለአንዱ ክብር ነበር። ምክንያቱም ክርስቲያን ማለት የክርስቶስ አካል ስለሆነ፣ ይሄ ጥንቱ እንደዚህ ነበር። ዛሬ ሲ ያለ ወይም አለ። ይሄ ይህንን ቀሪው ዓመታችን ቀሪው ጊዜያችን እንዴት ነው የምናሳልፈው? የአባቶቻችን ስርዓት እየጠበቅ እንደ አባቶቻችን ወግ አባቶቻችን አነጋገራቸው፣ አለባበሳቸው፣ አካሄዳቸው፣ የኑሮ ዘይቤያቸው ሁሉ በሙሉ እምነትን የሚገልጽ ነበር። የእኛስ ያለ ወይ ነው? ይህን እንድናይ ነው እግዚአብሔር አምላካችን እንግዲህ በዚህ ሰዓት እየፈቀደልን። ስለዚህ ይህንን ስናይ አሁንም ኢሳያስ በሚገርመ ሁኔታ ምዕራፍ አርባ ሶስት ላይ ከዚህ ላይ እንዲያ ላይ ይናገራል ምዕራፍ አርባ ሶስት ቁጥር አስራ አንድ ላይ እግዚአብሔር ሁል ጊዜ በሰዋት ላይ ይናገራል። እኔ እግዚአብሔር ነኝ ከእኔ ሌላ የሚያድን አምላክ የለም። ተመልከቱ ከሌላላ ምን የሚል የለም የሚያድን የለም። አዳኝ ቢኖርማ ለአምስት ሺህ አምስት መቶ ዘመን የሰው ልጅ በግብርና በግብርና በዲያብሎስ ተይዞ ሲኖር ማዳን የሚችል አካል የሚነሳ ነበር። ግን ማንም አዳኝ የለም። እግዚአብሔር ብቻ ስለሚያድን የሰው ልጅ በነፍሱ በስጋው በዲያብሎስ ቁራኝነት ለዘመናት ነው። ስለዚህ እግዚአብሔር ብቻ አዳኝ ስለሆነ እግዚአብሔር አምላካችን ሰው ሆነና፣ እሱ ሰው ሆኖ አዳነን። እሱ አዳኛችን። ስለዚህ ምን አለ? ከእኔ ውጭ ሌላ የሚያድን የለም። እኔ ተናግሬ ያለው ተመልከቱ፣ ተናግሬ ያለው አድኝም አለው መክሬም አለው። ተመልከቱ፣ ምን አለ? እኔ ተናግሬ ያለው አድኝም አለው መክሬም አለው። እግዚአብሔር አድኗል፣ ከስጋ መካ ብሉ አድኗል፣ እስራኤላውያንን አድኗል። ዛሬ እስራኤል ዘነፍስ እኛን አድናል። ከዚያም እግዚአብሔር አድኝ ያለው ተናገር ያለው እግዚአብሔር ብዙ ጊዜ ተናግሯል። መክሬ ያሉው የእግዚአብሔር ልጆች እግዚአብሔር ያልተናገርበት ጊዜ ያለ ገኛ ለሰው ልጆች ያልተናገርበት ጊዜ ያልመከርበት ጊዜ አዳም አባታችን የመጀመሪያው ሰው እንደተፈጠረ ወዲያው እግዚአብሔር መክሮታል ነው ነገቷል። እግዚአብሔር ምን እንዲሆን በህይወት እንዲኖር እንዳይሞት ከፈጠረ በኋላ የፍቅርና የግብረት ትወን ዘንድ ዘበለስ ማስቀመጠና ይህችን ብትተላለፍ ብትበላ የሞት ሞት ትሞታለህ። ተመልክቶ እግዚአብሔር ተናገረ፣ እግዚአብሔር መከረ። ግን እግዚአብሔር አምላካችን ተናግሮ፣ መክሮ፣ አስተምሮ ጠላት ሲመጣ እግዚአብሔር የተናገረውን ነገር እንዲረሱና የጠላትን ምክር እንዲሰሙ ሰይጣን ዲያብሎስ በእባብ በኩል ስልከ ሲሰጥ የሚገርመው ያባታቸው ያዳኛቸው የመጋቢያቸው የህይወታቸው የእግዚአብሔርን ድምፅ ተው ጥለው የጠላት ድምፅ ሰ የጠላት ድምፅ ሲሰሙ ወደቁ፣ ፀጋቸው ተገፈፉ፣ ራቁታቸውን ሆኑ። እግዚአብሔርን ያህል ጌታ ገነትን ያህል ቦታ ተው ተሰደዱ። የእግዚአብሔር ልጆች ዛሬ ስተውልዱ ስት የጠላት ድምፅ ሰምቷል። የእግዚአብሔርን ድምፅ ከመስማት ይልቅ በቤተክርስቲያን የሚነገረውን የህይወት ቃል ቃለ ወንጀል ከመስማት ይልቅ በአባቶቹ ስርዓት ከመኖሪ ዘመን የወለደውን ጊዜ ዘመን የወለደውን ንጉስ የወደደውን የሚባል ነገር ያን እየተቀበለ ስንቱ ጠፍቷል። በጠራት ስምከ ስንቱ ከኦርቶዶክስ ሃይማኖት ወጥቷል፣ ስንቱ ከእምነት ወጥቷል፣ ከምግባር ወጥቷል፣ ከቅድስና ወጥቷል። የእግዚአብሔር ልጆችን እናስተው። ስለዚህ ነው የቀድሞውና የጥንቱን አስቡ። አባቶቻችን ቅዱስ ጳውሎስ ምን አለን? እኛ ካስተማርናቸው ውጭ መልአክ እንኳን መጥቶ ቢነግራቸው አትቀበሉ። መልአክ ሰይጣን ራሱ የብርሃን መላክ መስሎ ይመጣል። እኛ ያስተማርናችሁ እውነት ነው፣ ሐሰት የለበትም የእኛ ሐሳብ አይደለ የክርስቶስ ሐሳብ ነው እሱን ነግረናችኋል። እኛ ከነገርናችሁ ውጭ ሌላ ትምህርት የሚያስተምራችሁ ቢመጣ ሌላ ስርዓት የሚስራ ቢመጣ አትቀበሉ። እኛ ቤተ ክርስቲያኖች የምታስተምረን ይሄን ነው፣ በዘመናችን እንድንባረክ የጥንቱን የአባቶቻችን ስራት ጠብቀን ህግ ጠብቀን እግዚአብሔር ያከበረውን እንድናከብር እግዚአብሔር የወደደውን እንድንወድ እግዚአብሔር ያከበረውን ስናከብር እንከብራለን። እግዚአብሔር የወደደውን ስንወድ እንከብራለን። እግዚአብሔር የሰራውን ህግ ስናከብር እንከብራለን። ሌላ ነገር የለው። የተክሳን መታሰብ እንድንከብር ነው፣ ዋጋ እንድናገኝ ነው፣ የዘላለምታችን እንዲስተካከል ነው። ከዛ ውጭ ግን እንዳንጎዳል። ጸውይ ሶሎሞን እንዲያል ይናገራል በምሳሌ ምዕራፍ 22 ቁጥር 28 ላይ እንዲህ ይላል ሶሎሞን በሚገርመው ሁኔታ ይናገራል። አባቶቼ የሰሩትን የቀድሞውን ድንበር አታፍርስ። እየሰማችሁ ነው? አባቶቼ የሰሩትን ገለስቲ አባቶቼ የሰሩትን የቀድሞውን ድንበር የቀድሞውን ድንበር አታፍርስ። አሁን አባቶቻችን የሰሩት ስርዓት አለ። ይሄን ስርዓት ነው እኛ ልንጠብቅ የተከሰነው ነገር ነው። የሚታደስ ስርዓት የለንም። የሚሻሻል ስርዓት የለንም። የሚታደስ ህግ የለንም። የሚሻሻል ህግ የለንም። ስርዓት የለንም። ስርዓተ አምልኮ የለንም። አስተምሮ የለንም። አባቶቻችን ያስተማሩት፣ የጻፉት፣ የሰሩት ህጋን ወንጀላን እሱን ነው የምንጠብቀው እሱን አታፍርስ። እግዚአብሔር ልክ ህግ ሲጠብቁት ይጠብቃል። ህግ የሚጠብቅ ሰው ይጠበቃል። ህግ ያፈረሰ ሰው ይቀጣል። ስለዚህ አባቶቻችን የኖሩበትን ህይወት ብንኖር እኮ ይች ምድር ዛሬ ሰላም ትሆን ነበር። አባቶቻችን የፍቅር ደንበር ነበራቸው። አይገፋፉም ነበር፣ ተዛዝበው ይኖሩ ነበር። ኢትዮጵያውያን እንኳን እንደ ክርስቲያን እንደ ሰው ሰው ለሆነ ሁሉ ያዝኑ ነበር። የወደቀውን ያነሳሉ፣ የተራበውን ያበላሉ፣ የተጠማውን ያጠጣሉ፣ እንግዳ ይቀበላሉ፣ ሰው የሆነውን ይወዳሉ። ከአምላካቸው ከእግዚአብሔር የተማሩትን የአባቶቻችን ድምር ይሄ ነበር፣ ፍቅር ነበር። ዛሬ እኛ የደረሰብን ፈርሶብን ሰላም አጣን፣ ፈርሶብን ፍቅር አጣን፣ አንድነት አጣን፣ በቅድስና መኖር አቃተን፣ በቤቱን መጽናት አቃተን፣ በእምነት መጽናት አቃተን። ታዲያ ወገኖች አዲስ ሕግ ይሰራል ብዙ የሰው ልጆች ምክንያቱም ኦርቶዶክስ ሃይማኖት የሚሻሻል ምን ነገር የላትም። ቅድስና ያስፈልጋታል። የስጋ ፍላጎት አትመችም። ብዙዎቹ ይሄ የስርዓት አለመቻቸው ሲል ለስጋ ፍላጎት ወጥተው ይሄዳሉ። የስጋ ፍላጎት የነገሰበት ሰው በኦርቶዶክስ ሃይማኖት መኖር አይችልም። የሥጋ ፍላጎት ለኦርቶዶክስ ሃይማኖት አይመችም። የስጋ ፍላጎትን ለመፈጸም እንደፈለገ እንደፈለገ ለመውጣት ለመውረድ ከዚህ መውጣት ግድ ነው። እኛ ግን እንዳወጣን ቤተክርስቲያን ምታስተምር የቀድሞውና የጥንቱን አስቡ አባቶቻችን የኖሩበትን ህይወት፣ የፍቅር ህይወት፣ የአንድነት ህይወት፣ የአምልኮ ህይወት እሱን እንድናስብ ነው ያናሰብ ዛሬ አጥቶናል። ስለዚህ ወገኖቼ በእውነት ቤተክርስቲያናችን ዛሬ እንድትሻገር ከእኛ ብዙ ነገር ቁም ነገሮች ይጠበቃሉ እና ሁላችን በዚህ ጸንተ እንድንኖር የአባቶቻችን አምላክ እግዚአብሔር ይርዳል። በሚገርም ሁኔታ እስራኤል እግዚአብሔር ሁሉን የፈጠረ ሁሉን የሚያውቅ ስለ መሆኑ በደንብ በሚገባ እስራኤል እንዲያለ ይናገራል። ከእኛን ህይወት ዛሬ የሚፈትሽ ቃል ነው የሚመጣው፣ በደንብ እናስተውል። በኢሳያስ 48 ላይ እናንተ በእስራኤል ስም የተጠራችው ከይሁዳም የወጣችው በእውነት ሳይሆን በጽድቅ ሳይሆን፣ ተመልከቱ፣ በእውነት ሳይሆን በጽድቅ ሳይሆን እርሱን እየጠራችው በእስራኤል አምላክ በእግዚአብሔር ስም የምትብሉ የያዕቆብ ቤት ሆይ ይህን ስሙ። እግዚአብሔር ይጠራል ስሙን የጠራ እግዚአብሔርን ብሎ ይምላል። እግዚአብሔርን ብሎ ይምላል ይምላል፣ ግን በምን አይደለም? በእውነት አይደለም፣ በጽድቅ አይደለም። ሳይሆን የአይቆም አምላክ በእግዚአብሔር ስም የምትም የምትምሉ ወይ ይህን ስሙ። በሐሰት አትማሉ፣ አድርጉ ካስሩ ህግጋት በሐሰት መማር፣ በሐሰት መመስከር፣ ሐሰት መናገር፣ ህግ ማፍረስ። እነሱ ከሱ ወጥተው እግዚአብሔርን እንደ እግዚአብሔርነቱ ሳያከብሩ አባቶቻቸው በኖሩበት መንገድ ሳይሄዱ ስርዓት አፍርሰው ትእዛዝ አፍርሰው ግን ስሙን ይጠራሉ። የእግዚአብሔር ልጆች፣ እኛም እኮ እንደዚህ ዓይነት ነው የምናረገው። እየሰረቅን እግዚአብሔር ብለን ምን ማለት ነው? እየዋሽን እግዚአብሔር ብለን ምን ማለት ነው? እመቤቴ ብለን ምን ማለት ነው? ቅዱስ የምንወደው ቅዱሳን ምን ማለት ነው? ለውሽ ውሸታችን በስመ እግዚአብሔር በስመ ቅዱሳ በስመ ማርያም በማሳመን ማለት ነው። ይሄን በጣም ትልቅ ወደ ይሄንን ስሙ ካለ በኋላ በቅድስቲቱ ከተማ ስምን የተጠራችሁ ይህ ማለት የኢየሩሳሌም ሰዎች ተብሎ የኢትዮጵያ ህዝቦች ንጠራ ኢየሩሳሌም የተቀደሰች ሀገር ነው። የኢየሩሳሌም ህዝቦች ተብሎ በእነሱ ይጠራለን። አሁን ኢትዮጵያ ሀገረ እግዚአብሔር ትባላለች። የእግዚአብሔር ህዝቦች ተብሎ እንጠራለን። ግን ዛሬ እግዚአብሔር ትመስላለች? ሀገረ እግዚአብሔር ትመስላለች? ደም የሚፈስባት አንዷ፣ አንዱ የሚገፋባት የሚያስድድባት የሰዎች አውሪ የሆነባት ምድርናለች። ሀገራችንም አለም ሁሉ ሀገረ እግዚአብሔር ተብሎ መጠራት ልዩ የእግዚአብሔር ጌትነት የሚነገርባት እውነት ነው። ጌትነቱ ይነገርባታል። ግን ህዝቡ ለን ወይ ለሚለው ጥያቄ ሲነሳ አጠያያቂ ነው። ስለዚህ በቅድስቱ ከተማ የምትጠሩ ስሙን የሰራዊት ጌታ እግዚአብሔር በሚል በእስራኤል አምላክ ስም የምትደገፉ በማን ስም የምትደገፉ በእስራኤል አምላክ ስም የምትደገፉ መደገፍ ማለት ነው። ድጋፍ ምንድን ነው? ድጋፍ ከመውደቅ ያድናል አለ። ድጋፍ ያድናል። አንድ ሰው ቁመው ሲያገለግል ግን መቋሚያ ደገፍላል። ግርግዳን እንደገፋለን። ድጋፍ የሚደግፍ ለ እንዳንወድቅ የሚያደርግ ድካምን የሚጋራ አለን። ስለዚህ በሱ ስም የምትደገፉ ምን ሆነው ነው የሚደገፉት? እግዚአብሔር አለ፣ አምላካችን አለ፣ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ አለ የሚሉ እሱ ያድነናል የሚሉ ግብር የሌላቸው ማለት ስራ የሌላቸው የጥንቱን ስርዓት የተው እንደ ጥንቱ እንደ አባቶቻቸው እግዚአብሔር ያላስደሰቱ ከአባቶቻቸው መንገድ ይወጡ፣ ነገር ግን በስሙ እንደገፋለን የሚሉ ይህንን ነው የሚናገር። ይህም ስሙ የቀድሞውን ነገር ከጥንት ተናግሬያለሁ፣ ካፌም ወጥቷል፣ ድንገትም አደርገዋለሁ፣ ምስክርም ትሆናላችሁ፣ ተናግሬያለሁ። እኔ ምን ማድረግ እንዳንባችሁ እዚህ ላይ አምልኮ ባዕድ እያመለኩ ነው። ይህን የሚናገር አምልኮ ባዕድ እያመለኩ በእግዚአብሔር ስም እንደገፋለሁ ማለት አይቻሉም። ሰው እግዚአብሔር ይጠብቀኛል ማለት አይቻልም። ይቻላል እግዚአብሔርን አሳዘኛ። አሁን ቆይ አንድ ጥያቄ አጠይቃችሁ። እኛን ሊረዳን የሚችል ወይ ብሎ ወልቅ ሊያነሳን የሚችል ይደገፍ የሚችል የሚወደን ነው የሚጠላ ሰው? እስኪ ንገሩን። የሚወደን ሰው ነው የሚደግፈን። የሚጠላ ሰው የሚጠላንማ እሰይ ብሎ ነው የሚያደርግ። ነው እሰይ፣ ድንቅ አድርጎታል፣ ድንቅ አድርጎታል ነው ይሄ። የሚወደን ከሆነ ግን ሩጦ መጥቶ ያነሳን፣ ይደግፈን። አሁን እግዚአብሔርን ህግራ አጠበቁ የብንቱ ስራ ትተዋል ስለዚህ ትእዛዙን ተው ማለት እግዚአብሔርን አልወደዱትም ማለት አይወዱትም ማለት ነው ግን ትእዛዙን አፍረሰው መውደናቸውን በህግ ሳይገልጹ ፍቅራቸውን በህግ ሳይገልጹ በትእዛዙ ሳይገልጹ እግዚአብሔር እንወዳለን በሱ እንደገፋለን ተደገፋለን ይላሉ ይችላል የለም እግዚአብሔር ዝም ይላል ስለዚህ ዛሬ ስናይ ብዙ አሁን እንጮሃለን እንባችን ይፈሳል ደግሞ ይፈሳል ብዙ ይጮሃል ዛሬ ግን ድምፅ የለም

ምን ምንን ማስተምርህ የሚረባህን የማስተምርህ ተቱ እግዚአብሔር እኛን የሚጠቅመን ነው የሚያስተምርህ። እናት ለልጇ የሚጠቅመን ነው የምትናገር ልጇ ጥሩ እንዲሆንላት መልካም እንዲሆንላት ደረጃ እንዲደርስላት፣ አባትም እናትም ደረጃቸው ከሰው በላይ እንዲሆን እውቀት እንዲኖረው ጥብረኛ እንዲሆን አስተራ እንዲሆን እነሱን ደስ እንዲያሰኛቸው መልካም እጅን እንዲሆን የሚረባውን ነገር እናገራባለት። እናት ልጇ እንዲሞት ትመክራለች እንዲታመን ትመክራለች። እንደ ገደል ገባ ትመክራለች፣ ትመክራለች ስናገራለች አትናገር። እግዚአብሔር እንደዚህ ሁልጊዜ እግዚአብሔር ጉባኤ ተዘጋጀው በመብራት ሲመክር በተፈጥሮም ሲመክር በመብራት በመጽሐፍም ሲመክር የሚረባህን ነው የሚነግረህ የሚረባህን የማስተ የምነግርህ እኔ የሚረባህን ነገር የማስተምር የሚተልባትን መንገድ እንዴት እንደምታገኝ የምበራ አምላክ እግዚአብሔር። ስለዚህ የሚረባህን ነገር የሚነግረህ የሚጠቅመንን ሁሉ የሚያስተምረን ሆነ እግዚአብሔር። የሚነግረን ነገር ተሰማ፣ እምነት አለ። እግዚአብሔር የሚነግረን ነገር ተሰማ፣ ፈውስ አለ። እግዚአብሔር የሚያስተምረን በተግባር ከኖር ነው በዚህ ማለት በዚያም ነው ማለት፣ ክብር አለ። ከሞት ወደ ሕይወት መሻገር አለ። ከሞት ወደ ሕይወት እዚህ መከራ አለ፣ ወደ ዘላለም ክብር እንገባለን። ምን ከሆነ እግዚአብሔር የሚረባንን ያስተማረን፣ የሚጠቅመንን የነገርን እግዚአብሔር ተሰማ። የሚተን ባትን መንገድ እንዴት እንደምታገኝ የሚመራ አምላክ እግዚአብሔር ነው። እንዴት እንደምታገኝ የሚተን ባትን መንገድ ህይወት መንገድ ነው ሆነች ዛሬ ዛሬ መንገድ ጠፍቶናል። የዘቁ መንገድ ጠፍቶናል። የእውነት መንገድ ጠፍቶናል። የአንድነት መንገድ ጠፍቶናል። የሰላም መንገድ ጠፍቶናል። ይሄን መንገድ ግን እግዚአብሔር ይናገራል። እንዴት መሄድ እንዳለብን ያስተማራል። የሰው ልጅ ይሰማ ሰላም ትሆናል። የጥንት አባቶቻችን ከፍቅራቸው የተነሳ ሁሉም አንዱ አንዱ ስለሚወድ አንዱ አንዱ ስለማይበላ የአንዱ የአንዱ ንብረት ስለማይመኝ ቤቱ ተከፍቶ ያደርግ ነበር፣ የወደቀ ገንዘብ የሚገኝ ነበር። ዛሬ ግን እንኳን በር ተከፍቶ ተዘግቶም ችግር ነው። እንኳን ወርቆ እንኳን በር ወርቆ ገንዘብ ወርቆ ከኪስም እያለ ችግር ነው። ምን ሆነን ነው? ሰው የሰው ልጅ አውሬ ነው። እግዚአብሔር ያስቶ የሚሞት አይመስልም። በዚህ ዓለም እጅግ ነው። ሰላም እንዲኖር ነው የሚመስለው ስም ነገሟችን ወደ አንዱ ተለይቶ ወደ እናቱ ሲገባ ልጁ ሲገባ ሲገባ ምን አዚ እናንተ የገላ ሰዎች እውነቱን እንዳታዩ የተሰቀለውን ክርስቶስን እንዳትመለከቱ አዚም ማን አደረገባችሁ? ለቅዱስ ጳውሎስ የተሰቀለው ክርስቶስ ለዓለም ቤዛ የሆነውን ዓለም ያዳነውን እግዚአብሔር አይታችሁ ተመልክታችሁ እንዳታመልኩ በሕግ እንዳትጸኑ በቅዱስና እንዳትኖሩ ለዘላለም ሕይወት እንዳትረቡ ማን አዚም አደረገባችሁ? እውነቱን ማን ደበቀባችሁ? ጽርጉ ማን ደበቀባችሁ? አይነ ልቦናችሁ እንዴት ታወረ? በስጋ ዓይን ብቻ እንዴት ታሉናችሁ? እግዚአብሔር ሊገርም ጻሪ የሰው ልጅ በስጋ ነው ብቻ ነው የሚሆነው። የስጋ ዓይነት ነው እርስቱ እየተመለከተ የሚጋፋው የሥጋ ነው። ገንዘብ ስልጣን እያለ የሚጋፋው የሚጋደለ የመንፈሳን ከዚህኛው ዓለም ጀርባ ያያል። እግዚአብሔር ይመለከታል። የዛ ዓለም ይወትኛ የዚያውን የዚያው የዚያው ዓለም ሳይሆን ዘላለም ዓለም የሚያልፈውን ሰው የማያልፈውን ይመለከታል። ስለዚህ እንደ ክርስቲያን የሚያልፈውን ዓለም ማየት ግዴታው። የማያልፈውን ዓለም ስንመለከት እግዚአብሔር ስናይ መከራውን ይቀበላል። ተስፋን ቆጥን ፊታችን ላይ ያሉ ታገት ሀገሮች ሁሉ ሜዳ ይሆናል። ምክንያቱም የዘላለም ሕይወት ስላለ መጥተን እንጣገሳለን። ያ ሲሆን ዓለም ማሸነፍ እንችላለን። ስለዚህ ቅዱስ ኢሳያስ ይል ካለ እግዚአብሔር ነው የሚናገረው። ትእዛዜ እንብትሰማ ኑሮ አለ። ስሙኝ ትእዛዜ እንብትሰማ ኑሮ ሰላም እንደ ወንዝ ጽርቅም እንደ ባይር ሞገድ በሆነ ነበር። አያት ወንዝ የሚያቋረጥ ሁሉ የሚፈስ ወንዝ የሚባል ትልቅ ወንዝ ይፈስ የማቋረጥ ትእዛዜ የምትሰማ ኑሮ ሰላምም እንደ ወንዝ ምን የለበር ጽርቅህን እንደ ባይ ሞገድ ይሆን ነበር። ዛሬ ሰላማችን እንደ ወንዝ የሚፈስ ነው። አልተቋረጠም እንዴ? ይል ሲመጣ ሲገባ በሰቀቀና አይደለም፣ ገባ በጭንቀት አይደለም። መኖጣው መንገቡ ተመልከቱ። ትእዛዜን ቢሰማ ኑሮ ሰላም እንደ ወንዝ ጽርቅህም እንደ ባይ ሞገድ በሆነ ነበር። የባህር ሞገድ ሁልጊዜ ድምፅ የሚያሰማ የማይቋረጥ የተጠሩ ድምፅ ያሰማ፣ የባህር ሞገድ ወዘው ጊዜ ይፈሳል። ይሄ ሰላም እንደዚህ አይፈስ ነበር። ሰላማችን እንዴት ተቋረጠ? ዛሬ እንደ ባህር ሞገድ የሚሰማው ድምፅ ሰላም እንዴት ጠፋ ዛሬ ስንል፣ ትእዛዝን አፍርሰናል። አባቶቻችን የሰሩትን ደንበር ትእዛዝ፣ እግዚአብሔር ህግ፣ እግዚአብሔር ስርዓት፣ ቤተክርስቲያን ስርዓት አፍርሰናል። ይህ ትና ፈረስ ምን ተቋረጠ? እንደ ውኃ የሚፈሰው ሰላማችን ተቋረጠ። ሰላም አጣነው፣ ሕይወት አጣነ፣ ድነት አጣነ፣ በረከት አጣነ። ሁሉንም ነገር አጣን፣ ሁሉንም ነገር አጣን። ምን ሆነና አጣነው? አባቶቻችን የሰሎት ትእዛዝ ፈረሰ። በአባቶቻችን አድሮ ስራ የሰራማለው እግዚአብሔር። አባቶቻችን የዘር መሳሪያዎች እንደራሴዎች ነበር። እንደራሴዎች ሀዋርያት የመንግስት ሰራት እንደራሴዎች ናቸው፣ የእግዚአብሔር እንደራሴዎች ናቸው። እነሱ ናቸው ስራ አይሰሩት። ልክ የነሱ ሰላም ይበዛ ነበር። እኛ ደግሞ ይናተን። ስለዚህ እንደ አባቶቻችን ሰላማችን ይበዛ፣ እኛ ምንስርከን እንድንሰራ ለአባቶቻችን አማራ እግዚአብሔር ይርዳ። እንግዲህ ትልቁ ነገር ነገርኛ በዚህ ምድራችን ላይ ስንኖር ሰላማችን እንዳይቆረጥ፣ ሰላማችን እንዳይቋረጥ ግን፣ እውነተኛው ሰላም ማነው? እውነተኛው ሰላም ማነው? ኢየሱስ ክርስቶስ እግዚአብሔር ነው አይደል? የሰላም አለቃ ደግሞ ይባላል። ሰላማችን ክርስቶስ ከኛ ተለየ? የምን ሰላም አጥቶት የምን መጣሁበትም፣ ምን ገባበትም መቼም፣ አለ እንደዚህ ነው። ግን እውነተኛው ሰላም ክርስቶስ ከኛ አጥ አልተለየም፣ አልተለየም። ክርስቶስ ያልተለየም ሰው ዓለም በጦርነት ቢናወዝ ውስጡ ላይ ሰላም አለ። ምክንያቱም ቅድም እንደና ያለ በእስራኤል አምላክስም የምትደገፉ እግዚአብሔር የተደገፈች ነፍስ ታልፋለች። ምክንያቱም እግዚአብሔር በዓለት ውስጥ በሳት ውስጥ በጦርነት ውስጥ መንገድ ስላለ አይተናል። ነሰሮች ደቂቅ በሳት መካከል አልፈዋል ሳይም በማየር መካከል አልፈዋል። ብዙዎቹ በሞት መካከል አልፈዋል። ስለዚህ ምን አለ የሰላም ባለቤት የሰላም አለቃ ኢየሱስ ክርስቶስ ከኛ ጋር ያለው ግንኙነት ከተቋረጠ ትልቁ ሰላም ነዚህ ላይ ነው። የክርስቶስና የኛ ግንኙነት ከተቋረጠ ሰላማችን ችግር ይፈርሳል። ውስጣችን ሰላም አይኖረብን። ብንበላ ብንጠጣ ሰላም አይኖረብን። ገንዘብ ቢኖረን ሰላም አይኖረብን። ስልጣን ቢመጣ ሰላም አይኖረብን። ለሰን ብንወጣ ሰላም አይኖረንም። በቤተሰብ መካከል ተከበል ብንኖር በራ ተከበል ብንኖር ሰላም አይኖረንም። እውነተኛው ሰላም ክርስቶስ ከተቋረጠ ከወጣ ግን ክርስቶስ አለ ከእኛ ጋር የክርስቶስ ግንኙነት አልተቋረጠ። ወገኖች ከክርስቶስ ጋር ያሉ ግንኙነታችን ተቋረጠ። ነገር ግን እግዚአብሔር አምላካችን አሁንም የሰላም ባለቤት ሁልጊዜ ወደ ቤቱ የሚጠራን የሚቀሰቀሰን

በአንድነት ፈታ ተለሌታችሁ ሸክም የከበዳችሁ ወደ እኔ የሰላም ባለቤት አሁንም ሰላም ሊያበዛን ይጠራናል። እሱ በቸርነቱ ነው የጠራን። ግን በቸርነቱ የጠራን አምላካችን አሁንም ራሳችንን እንድናይ ጽድቅ እንዲበዛልን፣ ቅድስና እንዲበዛልን፣ ግንኙነታችንን እንዲጠነክር እግዚአብሔር ይመክረን። <Sess>